ዶክተር ቴዎድሮስ አድሃኖም የኢትዮጵያ የውጭ ጉዳይ ሚኒስትር በእስር ላይ የሚገኙት የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላት ጓንታናሞ አሜሪካ ካሰረቻቸው የአልቀዳ ሽብርተኞች ጋር ግንኙነት አላቸው አሉ። እዚህ አሜሪካ ለአንድ ሬዲዮ ጣቢያ አሜሪካም መቼም፣ ለማን እንዴት እንደተናገረች አልተናገሩም፣ ግን አሜሪካ አለች አሉ ዶክተሩ እነዚህ ሰዎች በሃይማኖት አልታሰሩም፣ ግን የጂሃድ እንቅስቃሴ ለማድረግ ሲንቀሳቀሱ ተይዘዋል። ሴሎችን መስርተው እንቅስቃሴ ጀምረው ነበር ተብሎ ለማስረዳት ተሞከረ፣ ግን ብዙም አልተዋጠላቸውም። ከዛ በኋላ ግን እነዚሁ የበለጸጉ ሀገሮች ራሳቸው በተለይ አሜሪካንም ጨምሮ መጀመሪያ የታሰሩት ሰዎች ከዚሁ ሴል መስርተው የጂሀድ እንቅስቃሴ ለማድረግ እየሞከሩ እንደሆኑ ታውቆ የታሰሩት ሰዎች ጓንታናሞ ከታሰሩ ሌሎች አሸባሪዎች ጋር ግንኙነት እንዳላቸው አወቁ። ይህን ሲያውቁ መጥተው እነዚህን ሰዎች እኛ ማነጋገር እንፈልጋለን፣ ልንጠይቃቸው እንፈልጋለን። እንደዚህ አይነት ኮኔክሽን አግኝተናል፣ ስለዚህ ፍቀዱልን ብለው ነው የመጡት። በግልጽ መነጋገሩ ጥሩ ነው ከሚል በእውነት ለመናገር ከኪሳቸው ያወጡት ውሸት፣ ፈጠራ ወሬ ነው። በጣም የሚያሳፍር ነው። እኔ በእውነት ሀገራችን በእንደዚህ ያሉ ሰዎች መመራቷ የሚያሳዝን ነው። ለመጀመሪያ ነገር እነዚህ ወንድሞቻችን የታሰሩት ናይን ኢሌቨን በሚፈጠርበት ወቅት አብዛኛዎቹ ገና ወጣቶች ናቸው፣ ቲኔጀሮች ነበሩ። አሁን ኦለፈሰደን ይሄ ትልቅ ኢሹ ሆነና፣ ከዚህ በፊት ያው እንደምታውቁት ሀረካት ጂሀዳዊ ሀረካት የሚል ሰሩ አልሆነላቸውም። እስካሁን ድረስ ኢቨን ፍርድ ቤት ውስጥ ኢትዮጵያ ፍርድ ቤት ውስጥ እንደዚህ ያለ ነገር ሽብር የሚሉት ነገር ማስረጃ ስለሌላቸው በሌላ ጉዳዮች ሊፋረዷቸው እየሞከሩ ነው ያሉት። ሃጂ ነጂብ መሃመድ የፈርስት ሂጅራ ፋውንዴሽን ፕሬዝዳንት ጨምረው እንደሚሉት ዶክተር ቴዎድሮስ አድሃኖም የተናገሩትን የአሜሪካን መንግስት ማብራሪያ እንዲሰጥበት የኢትዮጵያ ሙስሊሞች ሊጠይቁ ተዘጋጅተዋል። በእርግጥ ዶክተር ቴዎድሮስ አድሃኖም በአሜሪካን ስም አሜሪካን አለች ብለው ሲናገሩ የመጀመሪያው ባለስልጣን አይደሉም። እነዚህ ሰዎች በሃይማኖት አልታሰሩም፣ ግን የጂሃድ እንቅስቃሴ ለማድረግ ሲንቀሳቀሱ ተይዘዋል ሴሎችን መስርተው እንቅስቃሴ ጀምረው ነበር ተብሎ ለማስረዳት ተሞከረ፣ ግን ብዙም አልተዋጠላቸውም። ከዛ በኋላ ግን እነዚሁ የበለጸጉ ሀገሮች ራሳቸው በተለይ አሜሪካንም ጨምሮ መጀመሪያ የታሰሩት ሰዎች ከዚሁ ሴል መስርተው የጂሃድ እንቅስቃሴ ለማድረግ እየሞከሩ እንደሆኑ ታውቁ። የታሰሩት ሰዎች ጓንታናሞ ከታሰሩ ሌሎች አሸባሪዎች ጋር ግንኙነት እንዳላቸው አወቁ። ይህን ሲያውቁ መጥተው እነዚህን ሰዎች እኛ ማነጋገር እንፈልጋለን፣ ልንጠይቃቸው እንፈልጋለን። እንደዚህ አይነት ኮኔክሽን አግኝተናል፣ ስለዚህ ፍቀዱልን ብለው ነው የመጡት። በግልጽ መነጋገሩ ጥሩ ነው ከሚል ነው። አድማጮቻችን በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ሰሞኑን እዚህም በአሜሪካ ሀገር በአማርኛ ቋንቋ በሚሰራጭ አንድ ሬዲዮ ጣቢያ ላይ የተናገሩትን መነሻ በማድረግ ከፈርስት ሂጅራ ፋውንዴሽን ፕሬዝዳንት ከሃጅ ነጂብ ጋር አጠር ያለ ቆይታ እናደርጋለን። ሃጅ ነጂብ፣ በጣም ነው የማመሰግነው። እንግዲህ ቀደም ሲል አድማጮቻችንም በተወሰነ ደረጃ አሰምተናቸዋል። በዋናነት እሳቸው ሱት ውስጥ አንዱን ጉዳይ ልምዘዘው፣ በእስር ላይ የሚገኙት የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላት ከአሜሪካ ከሚገኙት ወይም አሜሪካ ከያዘቻቸው ጓንታናማ ከሚገኙት ሽብርተኞች ጋር ግንኙነት እንዳላቸው አሜሪካን ነግራናለች ነው የሚሉት። አሜሪካም ታውቃለች የሚል ነገር አንስተዋል። እስቲ ምን ለማለት ፈልገው ነው? መጀመሪያ በጣም አድርጌ አመሰግናለሁ መሳይ። ስለዚህ ድል በእውነት ለመናገር ከኪሳቸው ያወጡት ውሸት ፈጠራ ወሬ ነው። በጣም የሚያሳፍር ነው። እኔ በእውነት ሀገራችን በእንደዚህ ያሉ ሰዎች መመራቷ የሚያሳዝን ነው። ለመጀመሪያ ነገር እነዚህ ወንድሞቻችን የታሰሩት ናይን ኢሌቨን በሚፈጠርበት ወቅት አብዛኛዎቹ ገና ወጣቶች ናቸው፣ ቲኔጀሮች ነበሩ። አሁን ኦለፈሰደን ይሄ ትልቅ ኢሹ ሆነና፣ ከዚህ በፊት ያው እንደምታውቁት ሀረካት ጂሀዳዊ ሀረካት የሚል ሰሩ አልሆነላቸውም። እስካሁን ድረስ ኢቨን ፍርድ ቤት ውስጥ ኢትዮጵያ ፍርድ ቤት ውስጥ እንደዚህ ያለ ነገር ሽብር የሚሉት ነገር ማስረጃ ስለሌላቸው በሌላ ጉዳዮች ሊፋረዷቸው እየሞከሩ ነው ያሉት። ይሄንን አልፎ ተርፎ እዚህ ሀገር ድረስ መጥቶ አልቃኢዳ ጋር ወይም እነዚህ ጓንታናሞ ውስጥ የታሰሩት ሽብርተኞች ጋር ግንኙነት አላቸው ሲባል መጀመሪያ ነገር ማን ነው ጓንታናሞ ጋር እስከ እስረኞቹ ጋር ምን አይነት ግንኙነት ከውጭ ሆኖ ሊፈጠር ይችላል? ይህንን ሁሉ ሊያውቁት አልቻሉም። ደብዳቤ ከቤተሰቦቻቸው እንኳን ሲገባ እየተፈተሸ ነው የሚገባው። በጣም በሚያሳዝን ሁኔታ እና በሚያሳፍር ሁኔታ ይህንን አይነት ንግግር መናገራቸው፣ ሃጅ ነጂብ፣ እዚህ ጋር ምናልባት አሜሪካናት እናንተ ጋር ያስራችኋቸው ሰዎች እኛ ጋር ካሉት ጓንታናማ ካሉት ጋር ግንኙነት አላቸው ያለችን አሜሪካናት የሚል ነገር ነው። አሜሪካም እንዲህ አይነት ነገር ስለመኖሩ እንደው በእናንተ በኩል የተደረገ ጥረት አለ አሜሪካ እንዲህ አይነት ድምዳሜ ስለ መድረሷ ወይስ እሳቸው እንዲህ አይነት ነገር በኃላፊነትም ያስጠይቃል ነገ ከነገ ወዲያም እሳቸው የተናገሩት ተተርጉሞ ለአሜሪካ መንግስት እንዲቀርብ የሚችልበት አሰራር ሊኖር ይችላል፣ ወይም እንዲህ አይነት ሂደት እንደምትጀምሩም ይጠበቃል እና እንዲ ዝም ብለው ሊናገሩት ይችላሉ የሆነ ነገር ሳይዙ፣ አሜሪካ እንዲ ስለማለቷ ማለት ነው። እንግዲህ አላማው ነው መታየት ያለበት ለምን እንዲህ አሉ የሚለው ነው። ይሄ በእርግጥ ለመናገር የአሜሪካን መንግስት በቅርቡ ባለፉት ሁለት አመታቶች መልሶ መላልሶ መግለጫ ወጥቶ የኢትዮጵያን መንግስት እነዚህን ንጹሃንን በማሰሩ እያወገዘ ነው። የሃይማኖት የእምነት ነጻነትን ምክንያት በማድረግ የሚጠይቁትን ጥያቄ በመደገፍ እነዚህ ሰዎች መታሰር ያለባቸውም እያለ ነው የአሜሪካ መንግስት። መጠየቃቸው አይቀርም። በሀላፊነትኛ ሰውዬ በጣም በሚያሳዝነው ሁኔታ እኛ ኦፍኮርስ ይህንን ፐርሱ እናደርጋለን ተተርጉሞ ለአሜሪካን ውጭ ጉዳይ ሚኒስትር ገብቶ ጥያቄ እንጠይቃለን። ምክንያቱም እኛ ይህንን ሰላማዊ ትግል ከውጭ ሆነን እንደግፋለን። ሰላማዊ ትግል በምንም አይነት ከሽብርተኞች ጋር የተገናኘ አይደለም። ይህን ያውቁታል ግን አላማው ምንድን ነው ሲባል፣ ኢንቴንሽኑ የዚህ ኢንተርቪው አሁንም የከሸፈባቸውን የኢትዮጵያ ሙስሊሞች የሰላም ትግል የመብት ትግል ከክርስቲያን ወንድሞቻችንና ወገናቻችን ጋር ለማቃቃርና ህዝቡ ላይ ጥርጣሬ ለመፍጠር ነው፣ ሌላ አይደለም። ይሄ ደግሞ አይሳካላቸውም። አሁንም ቢሆን ኢትዮጵያ ውስጥ ያለው የፍትህ ችግር ነው እንጂ የዲሞክራሲ እጦት ችግር ነው እንጂ የሽብርተኝነት ችግር አይደለም። መንግስት ነው እያሸበረ ያለው የተን ለቶ እንዳልካቸው ከዚህ ከየመን እንዳመጡት ከዚያ በፊት ከኬንያ ከሱዳን እንደዚሁ እያመጡ እስር ቤት ውስጥ እያገቡ ሰውን እያሰቃዩ ነው። የራሳቸው ትርጉም ይኖረዋል አሸባሪነት ማለት እንጂ በዓለም በኢንተርናሽናል ደረጃ የኢትዮጵያ መንግስት የሚለው የሽብር ትርጉም አይሰራም። ጨርሶ። እዚህ ጋር ሃጅ ነጂብ ምናልባት ከዚህ ቀደምም በአሜሪካ መንግስት እየተሳበበ አሜሪካ እንደዚህ አለች እየተባለም በባለስልጣናት ደረጃ ነው። ከዚህ ቀጥሎ አንድ ድምጽ እንሰማለን። ከዚህ ቀደም ጋዜጠኛ በበገላው በጠቅላይ ሚኒስትር መለስ ዜናዊ ላይ ተቃውሞ ሲያሰማ ጊዜ የውጭ ጉዳይ ሚኒስትር ዴታ የሆኑት አምባሳደር ብርሃነ ገብረ ክርስቶስ የአሜሪካ መንግስት አለ ብለው የተናገሩት የአሜሪካ መንግስት ያንን በፍጹም አላለም የትኛውም ቦታ ላይ ሊገኝ ያልቻለን ነው በአሜሪካ መንግስት ስም እነሱ እየተናገሩ ያሉት ምናልባት ልንሰማው እንችላለን። አሁን እንደሚገባኝ የአሜሪካ መንግስት ሁለተኛ ጊዜ በምንም አይነት ስብሰባ መንግስት በሚያዘጋጀው ስብሰባዎች ውስጥ ሁለተኛ ቅ- እንዳይደርስ ውሳኔ ወስነውበታል። እንግዲህም ሀጂ ነጂብ እሳቸው አምባሳደር ብርሃነ ገብረክርስቶስ በወቅቱ አበበገላው በየትኛውም የመገናኛ ብዙኃን በየትኛውም ስብሰባ ላይ እንዳይሳተፍ አሜሪካ ውሳኔ ላይ ደርሳለች ነው ያሉት። ባለስልጣን ናቸው። ኃላፊነት የሚያስጠይቅ ንግግር ነው ያደረጉት። በእርግጥ ይህን ተከታትሎ በኃላፊነት እንዲጠየቁ የማድረጉ ስራም አልተሰራም። ለዚህም በዛ ሳይጠየቁ ቀርተዋል። አሁንም ተደገመ። እንግዲህም እኛም በራሳችን ማጣራት አድርገናል። የአሜሪካ መንግስት እነዚህን እስረኞች በእስር ላይ የሚገኙትን የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላትን ጓንታናሞ ካሉት ጋር ግንኙነት አላቸው ማለት ነው። አሜሪካ በየትኛውም ቦታ ልናገኘው አልቻልንም። ከየት አምጥተው ነው? ይሄ አያስጠይቅም ወይ? ማስጠየቅ ይኖርበታል። ይህንን ደግሞ ጥያቄ ለማስገባት የምንችለው እኛ ውጭ ያለ ነው። ይህንን ነገር በመከታተል ከአሜሪካን መንግስት ጋር ግንኙነት አድርገን መነጋገር አለብን። ምክንያቱም ይሄ በጣም አደገኛ ሁኔታ ነው። እኔ ባይገር መሳይ፣ ምናልባት እነዚህ ሰዎች የጠፋውን የማሌዚያ ኤርላይንስም የኢትዮጵያ ሙስሊሞች፣ የኢትዮጵያኖቹ ናቸው ጠልፈው ሜይ ቢ አንዋር መስጊድ ውስጥ አስቀምጠዋታል ብሎ ሊናገሩ የሚችሉ የዚህን ያለት ስፍረት የሌላቸው ሰዎች እየሆኑ ነው ያሉት እና በአጠቃላይ የሚናገሩት ለውጩ ሳይሆን ኢትዮጵያውያኖቹን ኮንፊውዝ ለማድረግ ነው፣ ግራ ለማጋባት ነው። ይህን ያህል ንቀውታል የኢትዮጵያን ህዝብ፣ የኢትዮጵያን ህብረተሰብ። ይህንን ርካሽ የረከሰ ወሬ ሲያወሩ የሚያዳምጣቸው የሚያምናቸው ያለ እየመሰላቸው ነው። በእውነት ለመናገር በአሁኑ ወቅት ትልቅ ትልቅ ውጥረት ላይ ያለ መንግስት ይመስላል፣ ግራ ገብቶታል። ስለዚህ ሌፍትን ራይት በግራም በቀኝ እየዋሹ ህዝቡ ለማወናበድ የሚሞክሩት ስራ ነው። እንደዚህ አሳፋሪ አነጋገር ከአንድ ሚኒስቴር ለዚያም የውጭ ጉዳይ ሚኒስቴር ይወጣል፣ ከአፉ ይወጣል ተብሎ የማይታሰብ ነው። ከዚህ በፊትም የተናገሩት አለ የአሜሪካን መንግስት ያላለውን አለ እየተባለ ነው ብዙ ነገር አለ። ይሄ ሁሉ ለውጭ አለም ሳይሆን ኢትዮጵያውያኖቹን ለማደናገር የሚደረግ ስራ ነው። አሁን ግን ኢትዮጵያ ህዝብ ነቅቶ ይህን ነገር ማወቅ አለበት። እየተዋሸ ነው፣ በስሙ እየተነገደ ነው። የሚሰሩትን ሁሉ በሽብርተኛ በተለያየ መንገድ እያሉ ህዝቡን ጸጥ ለማድረግ የሚሞከር ስራ ነው። በጣም የሚያሳዝን እናንተው ምን ልታደርጉ ታስባላችሁ? እንግዲህ ቀደም ሲል እርሶም ጠቅሰውታል። እኔም ከአንዳንድ መረጃ ምንጮች በመነሳት ይሄ አሜሪካ አለማለቷን በጣም የሚያስጠይቅ እንደሆነ ነው። ማስረጃ አለ። በድምጽ ነው የተናገሩት። ከዚህ ቀደምም አምባሳደር ብርሃነ ገብረ ክርስቶስ የተናገሩትም በምስልም በድምጽም አለ። እነዚህ ማስረጃዎች አሉ። አሁን እናንተ ምን ታደርጋላችሁ? ይሄ ትልቅ አደጋ ሊፈጥር የሚችል ነው። አሜሪካ ያላሰበችውን፣ ያልተናገረችውን፣ ያልገለጸችውን በአሜሪካ ስም ለህዝብ መናገር ከአንድ ባለስልጣን ከውጭ ጉዳይ ሚኒስትር እንዲህ ከሆነ እናንተ ምን ልታደርጉ ነው የምታስቡት? እንቅስቃሴ ያለ ከዚህ በኋላ የምታደርጉት ማለት ነው? አዎ እኛ አሁን ይህንን እሳቸው የተናገሩትን አስተርጉመን በደንብ አድርገን ደብዳቤ ጽፈን ለውጭ ጉዳይ ሚኒስቴር አግብተን ጥያቄ ለመጠየቅ ነው። እንደዚህ እየተባለ በአሜሪካን መንግስት ስም ይነገዳል፣ ይዋሻል። እነሱም ከዚህ በፊት የዛሬ አመት ገደማ የአሜሪካ የእምነት ነጻነት ክፍል የጻፈው እንዲሁም በቅርቡ ጊዜ ሩቅ እኮ አይደለም፣ በቅርቡ ጊዜ የአሜሪካን ውጭ ጉዳይ ሚኒስቴር ያወጣው የሂመን ራይት እንትና አለ። ይህንን ሁሉ ጠቅሶ አውጥቷል፣ ተናግሯል። ሰላማዊ ህዝብ እንደታሰረ ኢትዮጵያ ውስጥ ሙስሊሞች የጠየቁት የመብት ጥያቄ ነው። ሌላ አይደለም። በአሁኑ ሰዓት ሙስሊም ክርስቲያን አይደለም የኢትዮጵያ ህዝብ

ሁላችንም አብረን ሰርተን አንድ ውጤት እናመጣለን እንላለን፣ መጋለጥ አለብን። በጣም ነው የማመሰግነው እንግዲህ። ሌሎች እሳቸው የተናገሩት ነገር ነበረም። ውይይት እንፈልጋለን ውይይት እንጂ ሌሎች ነገሮች መደረግ አልነበረባቸውም፣ ለመወያይ ዝግጁ ነን ብለዋል። ነገር ግን በተደጋጋሚ ጥረት አድርገናል እንደ ኢሳት ስልካቸውን ካነሱም በኋላ በተለያየ መልኩ እሳቸውም ለእኛን መልስ ለመስጠትም ሆነ ለመዋየት ፈቃደኛ ሳይሆኑ የቀሩበት አጋጣሚ በጣም በርካታ መሆኑን አድማጮቻችንም የሚገነዘቡት ነው። ሙከራ ማድረጋችን ይታወቃል። ነገር ግን እንደዚህ አይነት ነገር አገር ቤት ህዝቡን አፍነው እስር ቤት እየከተቱ መወያየት ካለባቸውም እዛ ካለው ህዝብ ጋር መዋየት ሲገባቸው እዚህ ካሉት ጋር ለምን መነጋገር እንዳስፈለገም ግራ የሚገባ ነገር ነው። ለማንኛውም እኛ ሙከራችን ይቀጥላል። እናንተም የምታደርጉትን እንከታተላለን። በጣም አመሰግናለሁ። ሀጂ ነጅብ ፈረስቲያ ፋውንዴሽን፣ አንድ ነገር ከመዝጋት በፊት በአሁኑ ሰዓት ከዚህ መንግስት ጋር እደራደራለሁ እነጋገራለሁ የሚል ማንኛውም ሰው ከወንጀለኛ መንግስት ጋር በእውነት የእኛ ጠላት እንጂ ወዳዳችን አይደለም። ምክንያቱም የሚደራደርበት በምን ጉዳይ ነው? በጓንታናሞ እየተወነጀን እዚህ ትልቅ ውንጀላ ነው። እና ከውጭ ሆኖ እንደራደራለን የሚሉትንም እንደው ተቆጠቡ ማለቱን ፈልጌ ነው። ታንክ ዩ ወንድም፣ በጣም አመሰግናለሁ። ሃጅ ነጂብ መንግስት ከመሬት ተነስቶ ክስ አይመሰርትም ከመሬት ተነስቶም አይከስም። ለሀገር አደጋ የሚሆን ተግባር ውስጥ የገቡ ካሉ ግን ማንም ኢትዮጵያዊ እነዚህ ሰዎች አይከሰሱ አይታሰሩ የሚል ከሆነ ስተት ነው የሚሆነው። ምክንያቱም ሰላም እንፈልጋለን፣ እርጋታ እንፈልጋለን። ይሄን ሊያደፈርሱ የሚፈልጉ በማናቸው መልኩ ሊፈቀድላቸው አይገባም። ስለዚህ ከዚህ እምነት ነው የሚመነጨው። በዚህ ላይ ምንስማማ ከሆነ ችግር የለውም መነጋገሩ ይሄ ከሆነ ያስቸግራቸው ስለምታስሩ ነው ማናናግራችሁ፣ ምን የምናዋርዳችሁ ከሆነ ለምን ይምጣ ለምን አንነጋገሩ? እኔ ለስድቡም ለማዋርዱም ምንም መልስ የለኝም። ፕሮባብሊ በልቤ ወር በሆዴ ብዬ ተዋለሁ